እንደዚህ አይነት ኋላ ቀር ቡድን፣ ኋላ ቀር የሚለው የሚገልጸው አይመስለኝም። ቢሳካለት ኢትዮጵያ የጎበዝ አለቃ መፈንጫ ትሆናለች እንጂ እዛው የተፈጠሩበት ቦታ ላይ እየሟሟ እየከሰመ እየሰመጠ ያለ ምናምን ደንቆሮ፣ መሐይም እኔ እንደት እንደሚያጸይፉኝ። የአማራ ሕዝብ አብይ እንደ በእንጨት በእንጨት እንዲሆን አንነካው ካው ማለት ጽይፍ ነው ያሉት። በቃ ሰማይና ምድር ቦታ የሚቀያየሩ ያህል ተአምር ተፈጥሮ ዶ ቢሳካልና ዶ የመንግስት ፍንግል ቢልላቸው ምንድን ነው የሚያደርጉት? ዘረኛ፣ ተባብሮ የጋራ ሀገር የመሰረታ ምራጮች ሰዎች የቀሩበት ስብስብ እንደው ምን አለ። ሰካራሙ ስዩም ተሾመ ለማንኛውም ነገር ዝግጁ ነኝ ማለት ነው ይላል። አንድ ቡችላ መጀመሪያ ኪሱን ይሙላል፣ በሰው እርዳታ ከመኖር መጀመሪያ ይውጣል፣ ላዩ ላይ ያለውን ድህነት ያራገ ፖለቲካ ከማብራራቱ በፊት እንዲህ አይነት ተረት እንደነሱ በዘረኝ ለደረዘዘና ማስብል የማይችል ሰው እንጂ እነዚህ ሰዎች የሻቢያ ጥቁር ፕሮፓጋንዳ መልክተኞች እና ሙርከኞች ናቸው። ከማን ነው የምትሰሙት? ሰሜኖች እየመጡ ነው ደረሱ። ሰሜኖች ምና የሚለው ከት ነው የምትሰሙ? የሚያላዝነው ማነው? ማን ነው የሚያንቋርረው? ከአማራ ጽንፈኛ ሚዲያ ነው የምትሰሙት። እንደነዚህ አይነት ተራ በገንዘብ መግዛት ቀላሉ የኦፒዲዮ አሽከር ከመሆን መሬት ተከፍታ ብትውጠኝ ይሻለኛል። አብይም እነሱን የገዛበት ምክንያት በብልግናቸው ነው። ሸማቂ ኮማንዶ ግን ፖለቲካ ኔፓ ፖለቲካ ባዶ ዝም ብለው የሰጡን ብቻ ይዛትም በቀቀናቱን ኤርትራ ውስጥ ዴሞክራሲ ሳይወለድ የሞተው በዶክተር አብይ ምክንያት አለ። በዛች ሚጥ የጭንቅላቱ በዛች ባልተማረች አይምሮ ከፌስቡክ ከምናምን ከምናምን በቀራረማት ሳችና አካላይ በሆነች አንደበቱ ዛሬ የኢትዮጵያ ህዝብ ፊቱን አዙሮበታል። ዛሬ የኢትዮጵያ ህዝብ ቱ ብሎ ተፍቶበታል። አብይ ስህተትን በስህተት ነው የሚያርመው። ኦልወይ ስህተትን በስህተት ቢኮዝ ዋን ማን ሸው የአንድ ሰው ሸው ብልጽግና አብይ አህመድ በፈላጭ ቆራጭ ኤፍሪቲንጉን የሚያደርገው በዛች ሚጥ የጭንቅላቱ ዛች ባልተማረች አይምሮ ከፌስቡክ ከምናምን ከምናምን በቀራረማት ሳችን አካላይ በሆነችው አንደበቱ ስህተትን በስተት በስህተት ማረምን የሚያቋብ፣ ስለዚህ የፋኖን ዱላ የፋኖ ጥቃት ፋኖ ያደረሰበትን ሽንፈት ፋኖ የሰጠውን ድንጋጤ፣ እሷን ለማሳት ዳይቨርት ለማድረግ የብልጽግና ኦፒዲዮ ዘራፊ ግሩፕ፣ ነፍሰ ገዳይ ግሩፕ፣ ኢሊገል ግሩፕ የኦሮሞን ህዝብ ትግል የሰረቀ ከምር ለህዝባቸው የሚጨነቁ የኔ ለሚሉት ህዝብ የሚያሳስባቸው ቢሆን፣ ይሄ ቅንጅት የጥፋት ቅንጅት ነው ቢሳካለት ኢትዮጵያ የጎበዝ አለቃ መፈንጫ ትሆናለች እንጂ የትኛውም ማህበረሰብ ከዚህ በኋላ እንዲህ አይነት ኋላ ቀር ቡድን ኋላ ቀር ኋላ ቀር የሚለው ይገልጹ አይመስለኝም። ሲሳይ በደመ ነፍስ ነው እየተንቀሳቀሰ ያለው። ሁሉ ነገሩ ዝጎ ባትሪ ያለቀበት ሬዲዮ ሆኗል። የአራት ኪሎ ቦዘኔ ሀገሪቱን በሙሉ ለጎበዝ አለቆች አስረክቦ የሀገር መሪ ሳይሆን የአዲስ አበባ ከንቲባ ከሆነ እኮ ሰባት ዓመታት ተቆጠሩ። ፎቶ ለመነሳት በአመት አንዴ ባህር ዳር ወይም ሐዋሳ ብቅ ይላል እንጂ ሀገሪቱ በሙሉ ከቁጥጥሩ ውጭ ከሆነ ቆይታለች ይህንን ትላንት ላይ የቆመ ቡድን እንኳን ኢትዮጵያ ፖለቲካ ስርዓት ከዚህ በኋላ ያስተናግድ እዛው የተፈጠሩበት ቦታ ላይ እየሟሟ እየከሰመ እየሰመጠ ያለ የኢትዮጵያ ፖለቲካ ውስጥ ከዚህ በኋላ ፍጹም የታሰበ ነገር አይደለም። የጋራ ጥላቻ እንጂ የጋራ ግብ የሌለው ሲሳይ አንቱ የተባለ ቅሌታም የተጨበጨበለት የብልጽግና አሽቃባጭ ከሆነ ወዲህ እያሳጡት ያሉ የድሮ ጓደኞቹ ብቻ አይደሉም፣ የራሱ ጥርስም ጭምር እንጂ። የላይኛው ጥርስ እየሟሟ የታችኛው ጥርሱ እያደገ መጧል። ምናልባት ከ ሰውነት ተራወጠህ ወደ እንትንነት እየተቀየርህ ነው ብሎ ጥርሱም ሙድ እያዘበት ይመስላል። ኦፒዲዮ የሚባል አያጅቦ ነፍሰበላ፣ ወሮ በላ፣ ዘራፊ፣ ክሪሚናል ግሩፕ ወንጀለኛ ግሩፕ ፈልገውታል ማለት ነው። በቃ ኦፒዲዮ የሆነን ሰው ቤት ከፈለገው በጉልበት መጥቶ ቤትን ያሽጋል፣ ወንጀለኛነት ምናም ብሎ ይወስዳል። ኦፒዲዎች እንደዛ ነው የሚያደርጉ። ሁል ጊዜ ሲሸነፍ እየሄደ ቤት ለቤት ንጹሐንን ይገድላል። በረሃ ውስጥ ጀግኖቹ ቀጥቅጠው ገርፈው ሰራዊቱን ሲጥሉበት ከተማ ውስጥ ሄደና ቤት ለቤት እየዞረ ንጹሐንን ይገድላል፣ ሴቶችን ይደፍራል። የአብይ አህመድ የከሰሩ ውሾቹ ርካሽ ባሪያዎቹ የገዛቸው ምናም ደንቆሮ መሀይም እንደሚያጸይፉኝ። ስለዚህ እነዚህ ኃይሎች የሆነ ተአምር ተፈጥሮ ተአምር መለ ያው ሰማይና ምድር ቦታ የሚቀያየሩ ያህል ተአምር ተፈጥሮ ዶ ቢሳካና ይሁ የመንግስት ፍንግል ሚልላቸው ምንድን ነው የሚሆኑት? ምንድን ነው የሚያደርጉት? ተባብሮ መንግስት ይመሰርታሉ? ዘረኛ ተባብሮ የጋራ ሀገር ይመሰርታል። ጊዜ ደጉ ማያሰማው ወሬ ማያሳየው ነገር የለም። አማራ ኢትዮጵያን አፍራሽ፣ በአንጻሩ ደግሞ ሽመልሶ አብዲሳና የበሻሻው ዱርዬ ብቸኛ የኢትዮጵያ ዳኝ መሆናቸውን በሲሳይ አንደበት ሲነገር መስማት ያስቃልም ይገርማልም። ሀገሪቱን እያፈራረሳት በቁማ እየበታተናት ያለው ለአንተና መሰሎች የተጋጠ አጥንት የሚወረውርላችሁ ገዳይ አህመድ ነው። በእርግጠኝነት ብዥታም የሌለ ነገር፣ ወልቃይት የሚባለው ነገር ላይ የፋኖ ኃይሎች ጉዳያቸው አይደለም። ምንም በማያጠራጠር መልኩ ምንም በማያጠራጠር መልኩ፣ ከደረስኩ በኋላ ምን እንደሚሆን አስብበታለሁ የሚል የቤተሰብና የቤተዘመድ ጉባኤ እንኳን እንደዛ ወደ ሀገር ጉዳይ ቀርቶ ከእናንተ በ በላይ ለራሳችሁን ያውቅላችኋለሁ፣ የሚያስፈልጋችሁን እኔ ወስንላችኋለሁ የሚል ከየት የመጣ ጋግርታም ነው። አናብስቱ ከሲሳያጌና ፋኖ ተካርታ አይቀበሉም። የማታገያ ሰነድም ጠላት አያዘጋጅላቸውም። ጀግኖችን መስመር ላሲዛችሁ ተከተሉ ይልምራችሁ ከማለትህ በፊት መጀመሪያ የተረበሸ ቤትህን በወጉ ምራ። በምንም ነገር ሊያንበረክተው ሊገዛው አልቻለም የአማራን ሕዝብ። ደንቆሮ ምናምን ይለዋል። የአማራ ሕዝብ እንኳን ለፋኖ ለራሱ ሰራዊቱ እኮ እንደጀምኖታል። ታሪኩ እንደዛ ነው። አብይን እንደው በእንጨት በ ብቻ ግን ቢሆን አንነካው ማለት እንደዚህ ያለ ነውር ታሪካችን አናውቅም ብለው ጽይፍ ነው ያሉት። በቃ ፍንፍን ፍንፍን ጽይፍ ያለው እንኳን አደለም አንተ መትን ልንበረከክል ልናቅፈ በረዥም እንጨት ማንነካህም ያሉት። የሞከረው ነገር በሙሉ ፈርዖን ፌል አደረገበት፣ ወደቀበት፣ አልተሳካለትም። ስለዚህ ከእጁ ወጡ፣ አመለጡ አልቻሉ። በቀደም ጠቅላይ ሚኒስትር አብይ ፓርላማ ላይ ቀርበው ከኤርትራ ጋር በባህር ጉዳይ አንዋጋም ሲሉ ውጊያ ተጀምሮ መንግስት ተዳክሞ የሆነ ነገር ይደረጋል። ተስፋ የሚያደርገው ሁሉ ሲደነግጥ ያየ ነው። ተስፋ ሲቆርጥ ያየ ነው። ኢትዮጵያና ኤርትራ ጦርነት በጣም በጣም በጉጉት የሚጠብቋሉ። ያብዬን ወደሚየ ነው ነገሩ። ቀይ ባህር የህልውና ጉዳይ ነው። በባሌም በቦሌም ብለን ዘንድሮ የባህር በር ማግኘት አለብን፣ በውድም በግድም እያላችሁ አመት እስከ አመት የጦርነት ከበሮ ስትጎስሙ የከረማችሁ አንተን መሰል የብልጽግና አጫፋሪዎች ናችሁ። መቼም ሐፍረተ ቢስነህና ዛሬ ደግሞ ተገልብጠህ ባልዋሉበት አናብስቱን ትከሳለህ። ምራጮች የቀሩበት ስብስብ ተደርጎ ደግሞ መጠቀስ የሚገባው ይመስለኛል። ለሚጠይቅ ለሚያገናዝብ ሰው የማይሆን ሁል ጊዜ ተረት እየተናገር መቀጠል ይቻል አይመስለኝም። ሰዎች ማመዛዘን ችሎታቸው ዘረኝነት የሚባለው ነገር ሲገባ በዜሮ እንደሚባዛ እያየን ነው። ጋሽ ሞላሌ አንዳንዴ ወለላው ተመጦ ሰፈፉ ብቻ ከቀረ ማር ጋር ይመሳሰልብኛል። ሌላ ጊዜ ደግሞ በደም ታኝኮ ከተተፋ የሸንኮራ አገዳ ልማጭ ጋር ይዛመድብኛል። አጅሬው ጣዕሙን ስለጨረሰ ከአንደበቱ የሚወረ የሚሰውራቸው ቃላት ሁሉ ክብደት አጠው ባዶ ገለባ ሆነዋል። ዝም ብሎ ተራ ኩሊ እነሱ ሁሉ መጥቶ እንዲሳደቡ ባይዘው የአብይ አክቲቪስቶች እውቀት አይደለም መጥተው ህዝብን ሸር የሚያረጉት መስደብ፣ መዝለፍ፣ ማዋረድ በቃ ትክክለኛ መገለጫቸውን ኮንትሪቢዩት ሊያደርጉ የሚችሉት ስድብ ነው። ኮንትሪቢዩት ሊያደርጉ የሚችሉት ማዋረድ ነው። እውቀት የላቸው፣ ጥበብ የላቸው ለሶሳይቲ ኮንትሪቢዩት ያደርጉት መልካም ነገር ከነሱ ውስጥ የለም። አብይም እነሱን የገዛበት ምክንያት በብልግናቸው ነው። ባለጌ ስለሆኑ ሞራሊቲ ስለሌላቸው፣ ለመስደብ ለማዋረድ ምንም አይነት ህሊና ስለሌላቸው ያላቸው ኢትስ ኢዚ እንደነዚህ አይነት ተራ በገንዘብ መግዛት ቀላሉ። የተገዙትም ባለጌ ስለሆኑ ነው። አብይም የገዛቸው እንዲህ አይነት ተረት እንደነሱ በዘረኝነት ለደነዘዘና ማሰብ ለማይችል ሰው እንጂ አእምሮ ለአቅመ ሔዋን ለአቅመ አዳም ለደረሰ ሰው የሚመጥን አይደለም። የተረዳ ነው፣ እውነት ስለሆነ የታጣቂ መገንዘብ እያቃታቸው የመጣው ነገር፣ አንዳንድ ነገር የተፈጠሩ ነገሮችን መረዳት የቻሉ አይመስለኝም። አንተ ከምታጎበድድለት ኦህዴድ በላይ ዘረኛ አለወይ ምን አይነት ማደንዘጃ ቢወጋህ ነው የአብይ ጉድፋ ልታይህ ያለው ወይስ በኢሳት በኩል የተሰ የሰጠ 15 ሚሊዮን ብር ነው እይታህን ያንሸዋረረው ለጊዜው ነው እንጂ ጨቅላው ከሰው ነጥሎ እንደ ሽንት ጨርቅ ተጠቅሞ ይጥልሃል። ትላንት በጭፍን የሆነ ነገር ውስጥ አስገብተውት ሁሉንም የሚሉትን ነገር ሲሰማ የነበረው ማህበረሰብ አሁን ከሆነ ዝግ ነገር ውስጥ ወጥቶ በራሱ በነፃነት ማሰብ ጀምሯል። በነፃነት ማሰብ ለሚችል ሰው እንዲህ አይነት ተረት በቀላሉ ይቀበለው የሚችለው ነገር አይደለም። ትናንት አብይ ሲናገር አፋቸውን ከፍተው ክፉ አይንካህ ያሉ ይሰሙት የነበሩ እናቶች ዛሬ አይንህን ላፈር ብለውታል። ሚሰማው ያጣው የቅጀት አባቱ ቡ ያህመድ እንጂ አናብስቱ ሰሚ አላጡም። ብርሃኑ ነጋ ተማሪዎችን ፈትኖ እንደሚጥለው ሁሉ አብይ አህመድ በኢትዮጵያ ሕዝብ ፊት ተፈትኖ ፈተናውን ወድቋል። መከላከያ ሰራዊት ውስጥ ያሉት ጄኔራል፣ ኮሎኔል፣ ሻምበል፣ መቶ አለቃ፣ ሻለቃ በኢትዮጵያ ዜጎች ላይ ክራይም የፈጸሙ ውጭ ሀገር ሄዶ ተዋግቶ ያቅም የኢትዮጵያ አየር ኃይል ሶማሌ ውስጥ የሆነ ጊዜ ላይ ሄዶ ተዋግቷል። ከዛ ውጭ ግን የኢትዮጵያ አየር ኃይል ከተቋቋመበት ጊዜ ጀምሮ ኢትዮጵያኖችን በመግደል ነው የኖረው። ጽግና የመከላከያ ሰራዊት ውስጥ ያሉ አመራሮች በሙሉ ወንጀለኞች ናቸው። በኢትዮጵያኖች ላይ ወንጀል የፈጸሙ በኢትዮጵያ ምድር ላይ እሳትን ያዘነቡ ኢትዮጵያን የወጉ ናቸው። ብርሃኑ ጁላ ምን ብሏል? ከሁሉም ጋር ተዋጋ ነው። ከሁሉም ኢትዮጵያኖች ጋር የተዋጋ ወንጀለኛ ግሩፕ ነው። አገኘ አመድ ሰብስቦ የያዘው እየተዝረከረኩ ሲመጡ ሀሳብ እንደሌላቸው እየታየ ሲመጣ ሰው ሚዛኑ በደንብ እያጋደለ መሆኑን ሲያዩ ከነገን ማረም የስልሳ አምስት ዓመት ታሪክን የሆነ ቦታ ላይ በእልባት ሰጥቶ ተሰልፎ መሄድ ግን ዝም ማለት ማንገደለ አንድ የጋሞ ተወላጅ ወዳጄ እባካችሁ በሲሳይ ምክንያት የጋሞን ማህበረሰብ እንዳትቀየሙት። ሲሳይን ወልደነው ሳይሆን በማደጉ አሳድገነው ነው። የተወለደው ከየትኛው ማህበረሰብ እንደሆነ በውል ስለማያውቅ የማንነት ቀውስ ገጥሞታል። አማራና ትግራይ ህዝብ ላይ የሚያሳየው ስር የሰደደ ጥላቻ መንስኤው ይሄ ሳይሆን እንዳልቀራ ጫውቶኛል። ጀማ ተፈራማሞ ይህን አለብዬ መምጣት ለእኔ ለራሴም ዝቅታ ስለመሰለኝ ማለት የዝቅታ ጉዞ ነው ማስበው። ዘ ዌይ ሂ ስፒክ የሚናገረው አማርኛ ምናምን ምናምን፣ ሳየው አንድ የሆነ ሸማቂ ተዋጊ፣ ሸማቂ ኮማንዶ። ግን ፖለቲካ ኔፓ እንዳራዳልጅ ባዶ ፖለቲካ ባዶ የሚባለው ማለት ጋሻ ቡጀዴ ምን አለበት፣ ካናታችን ላይ ወርደህ በመፍረስ ዋዜማ ላይ ያለው ኦህዴድን ሄደህ ብትጠግን፣ የአማራን ክልል ለፋኖ ተውለት። በነገራችን ላይ ጃል ኤርሚያስ ዳኒ ዘንዘሪጡ ጋር እየደወለ ከስዩም ተሾመና ሲሳያጌና እኩል ይከፈለኝ የሚል አቤቱታ ማሰማት ጀምሯል አሉ። እና እንዲህ ያልበላው የሚያከው ኦህዴድ ደሞዝ እንዲጨምርለት አስቦ ነው። ወንጀለኛ በስርቆት በሙስና በሁሉ ነገር በወንጀል የተጥለቀለቀ ግሩፕ ነው አብይ አህመድ የያዘው። ያንን ወንጀለኛ ግሩፕ ይዞ ነው ንጹሃን የሆኑትን ለመክሰስ የመጣው። የግብልጽግና ጉልበት ላይ ሄዶ ከመውደቅ መሬት ተከፍታ ብትውጠኝ ይሻለኛል። ለዘራችሁ አያድርስ። አዲስ አበባ ሄደው በኦፒዲዮ ስር እግራቸውን ወድቀው መስገዳቸው የኦፒዲዮ አሽከር ከመሆን መሬት ተከፍታ ብትውጠኝ ይሻለኛል። መሬቷ ተከፍታ ብትውጠኝ ይሻለኛል። የአብይ አህመድ አሽከር ከመሆን የአብይ አህመድ ባሪያ ከመሆን የአብይ አህመድ መጠቀሚያ ከመሆን የአብይ አህመድ ተላላኪ ከመሆን ምድሯ ተከፍታ ብትውጠኝ ይሻለኛል። ከግብርናው ነው፣ በቃ ብድግ አድርገው ከግብርናው መጡት። ጎበዝ ተዋጊ ገበሬ ነው። ሰሜኖች የተፈበረከው ከሻቢያ ነው። አሁን እዛ መጥተው አባዱላ ይሄን አሉ፣ ግርማ ብሩ ይሄን አለ፣ ተሰብስበው ይሄን አሉ፣ ሰሜኖች ሊመጡብን ነው አሉ ምናምን፣ ውሸት። ይሄ ኔሬቲቭ የመጣው ከሻቢያ ነው። ኤርሚያስ ከቅርብ ጊዜ ወዲህ ዙሩን ያከረረው የአብይ ፀሐይ ከመጥለቋ በፊት ብልጽግናዎችን በደንብ አስደስቷቸው መጦሪያውን ለመሰብሰብ ነው። ለማንኛውም ማልጠ ግባይ ሲተፋ ያድራል የሚለውን ተረታትርሳ አንዱ የተ ተቆጣ ጀግና ይሄን ቀባጣሪ ምላስህን ከታትፎ በሚጥሚጣ ለውሰው እንዳያጎርስህ ፈራለው። ምንም ኢትዮጵያን እያስተዳደርክ ሰሜኑ ደቡብ ልትል አትችልም፣ ኢትዮጵያን እያስተዳደርክ። ስለዚህ ሻቢያ እንዲመቸው ሰሜኖች የሚል ትርክት ፈጠረ። ከዚህ በኋላ ሰሜኖች የሚል ቃል ከሰማችሁ እነዚህ ሰዎች በአንድም በሌላ መልኩ የሻቢያ ጥቁር ፕሮፓጋንዳ መልክተኞችና ሙርከኞች ናቸው። የጋሿ ጅራ ልጅ ዘረኛው አገዛዝ ሁሉንም ኢትዮጵያኖች በኩል አይን ነው የሚያየው የሚለን ማንን ለማጀጅ አልፈልጎ ነው። የተረኝነት መንፈስ የተጠናወተው አገዛዝ ለኦሮሚያ ገበሬ ለእርሻ የሚሆን ትራክተር ሲያከፋፈል፣ ለአማራና ለትግራይ ገበሬ ግን ድሮንና መድፍ ይልክለታል። ሌላው ደግሞ ዛሬ ብቻህን አይደለም፣ የትግራይ ህዝብ የአማራ ህዝብ ከጎንህ ነው። ወንድምህ የአማራ ህዝብ በአብይ አህመድ ድሮን እየተገደለ ነው። ወንድምህ የአማራ ህዝብ በአብይ አህመድ ሰራዊት እየተገደለ ነው። የአማራ ሴት እየተደፈረች ነው። በአንተ ላይ ያደረገውን በአማራ ህዝብ ላይ ያደረገው ነው። ዛሬ የአማራ ህዝብ የአብይ አህመድ ደጀን አይደለም። ዛሬ የአንተ ደጀን ነው የአብይ ሳይሆን የአንተ ደጀን ነው የአማራ ህዝብ ዛሬ የኢትዮጵያ ህዝብ ጀርባውን ሰጥቶታል ዛሬ የኢትዮጵያ ህዝብ ፊቱን አዙሮበታል። ዛሬ የኢትዮጵያ ህዝብ ቱ ብሎ ተፍቶበታል ዛሬ የኢትዮጵያ ህዝብ ተጸይፎታል ዛሬ የኢትዮጵያ ህዝብ ልቆታል ጠልቶታል ስለዚህ ሰሜኖች ሲላችሁ በሰሜና ተፈራ ውስጥ ያደረው ሻዕቢያ ማለት ነው ሰሜኖቹ የህልውና አደጋ አጋጥሟቸዋል በላይ የተባለው ነው መጥቶ ያለው ጀነራል ተፈራ ሰሜኖቹ የህልውና አደጋ አጋጥሟቸዋል ስለዚህ ነው ወደ አንድ መምጣት ያለባቸው መሰባሰብ ያለባቸው አረ በፈጠረ አንተ ሰው በቃ ስራህ እንደዚህ ሐሜት ሆኖ ቀረ ማለት ነው። ፖለቲከኛ ሲያረጅ ሐሜተኛ ይሆናል የሚለውን አበባል እያረጋገጥህልን ነው። ወደ ጨዋታችን ስንመለስ ኤርሚያስ በኢህአዴግ ዘመን ስራ ከመቀጠሩ በፊት የስራ ልምምድ ወይም ኢንተርንሽፕ የሰራው ማዕከላዊ ውስጥ በጥፍር ነቃይነትና እንትን ላይ ሃይላንድ አንጠልጣይነት እንደነበር ሰምቻለው። ሰሞኑን ብልጽግናን ለእኔ የሚሆን ስራ ካላገኛችሁልኝ ካለኝ ልምድ አኳያ በጥፍር ነቃይነት አሊያም በሃይላንድ አንጠልጣይነት ለ ሰሙና ቀጥሩኝም ብሎ የጨቀጨቃቸው ነው አሉ። ሰሜንኛ ሰሜንኛ የሚል ቃል የምትሰሙት እውነት ከኦሮሞ ፖለቲከኞች ነው የምትሰሙት፣ በብዛት ከኦሮሞ ሚዲያዎች ነው የምትሰሙት። ሰሜንኛ የሚለውን ቃል ከብልጽግና ሰዎች ነው የምትሰሙት። ሰሜንኛ የሚለውን ቃል ከማን ነው የምትሰሙት? ሰሜንኛ ሰሜኖች ሰሜኖች እየመጡ ነው፣ ደረሱ፣ ሰሜኖች ምናምን የሚለው ኬት ነው የምትሰሙት? ከአማራ ጽንፈኛ ሚዲያ ነው የምትሰሙት። የጋሽ ደርምሳቸው መድኃኒቱ ሀብትሽ ነበር፣ አንድ የተዛነፈ ነገር ተስቶ ሲተነፍስ ወዲያው ነበር አፉን ሚያስይዘው። በጊዜው በደንብ አድርጎ ጢባጢቤ ተጫውቶበታል ጃል ኤርሚያስ። አሁን እንዲህ የአእምሮ በሽተኛ ይመስል በአማራ ጥላቻ ሰክሮ የሚዘላብደው ሀብት ሀብትሽን የጎዳ ቂሙን የተወጣ መስሎት ነው። ዛሬ የኢትዮጵያ ሕዝብ ከሱ ጋር የለም፣ በፉጨት የሚሰበስበው የለም፣ ስንቅ ትጥቅ የሚያቀብለው ኢትዮጵያዊ የለም። የኢትዮጵያ ሕዝብ እየጠበቀ ያለው የሰሜኑ ሕዝብ እንደቀደመው እንደ ድሮ ሆ ብሎ እንዳንበስታ ጭሆ ይህንን ነፍሰ ገዳይ የቀንጅብ እንዲያባረለት ነው እየጠበቀ ያለ ስፍራ የአብይ አህመድ ፍጻሜው በደጅ ነውና የአብይ አህመድ ውድቀቱ በደጅ ነውና ባሪያ በነገሰ ጊዜ ፍራ። የባሪያ መገለጫ አብይ የሚያደርገው ባሪያ ሲነግስ የሚያደርገው ስልጣኑን ተጠቅሞ ሰዎችን በገንዘብ በሀብት፣ በጥቅም፣ በተለያየ ነገር የሚገዛቸው የሚያንበረክካቸው ይመስላል። ማን ነው ሰሜንኛ፣ ሰሜንኛ እያለ የሚያላዝ ነው? ማን ነው የሚያንቋርረው? ጄነራል ተፈራ የተሰጠውን የተፋው ልክ ነህ፣ ነግረውሃል። ህልውና አደጋ ብለህ ተናገር ብለውሃል፣ ተናግረሃል። የኤርትራ ህዝብ ግን የህልውና አደጋ ያጋጠመው በኢትዮጵያ ምክንያት አደለም፣ በኢትዮጵያ መንግስት ምክንያት አደለም። የኤርትራ ህዝብ መከላከል ይችላል። የኛ ኢላማ የሚያነጣጥረው ጥጋበኛው የኦህዴድ አገዛዝ ላይ ነው። ማንም ቦዘን የአጀንዳ ሰጪ ሆኖ ከትልቁ እቅዳችን ከአራት ኪሎ ጉዞ እንዳያደናቅፈን መጠንቀቅ ያስፈልጋል። የኤርትራ ህዝብ የህሉና አደጋ ያጋጠመው በውስጡ ባለው ሰላሳ ሁለት ዓመት በቆየ የበሰበሰ አገዛዝ ነው። ይሄ ነው እውነቱ። የበሰበሰ አገዛዝ ዛሬ ኤርትራ ወጣት አልባ ሆናለች። ወጣት አልባ የሆነችው በኤርትራ መንግስት ምክንያት ባለ ባለቤቱ ደግሞ ኢሳያስ አፈወርቅ ይባላል። ጀነራል ተበራ እውነት እንነጋገር ከተባለ የኢሳያስ አፈወርቅ አገዛዝ ከብዱ አብይ አህመድ አገዛዝ በብዙ ጥፍ ይሻላል። ኢሳያስ ህዝቡን አልጨፈጨፈም፣ አብይ ግን በሚሊዮን የሚቆጠሩ የንጹሐንን ህይወት ቀጥፏል። ኤርትራ ውስጥ ሙስና ጸያፍ ነው፣ አብይና ጋሻ ጃግሬዎቹ ግን ስርቆት ላይ ተሰማርተዋል። የአማራና ትግራይ ተወላጅ ባለሀብቶች ሀብት ንብረታቸውን ባለጊዜዎች ተደራጅተው እየወረሷቸው እየዘረፏቸው ነው። አብይ አህመድ ከሰው ህይወት ይልቅ ገንዘብ ስለሆነ ለሱ ቦታ ያለው ቁሳቁስ ስለሆነ በሱ አይን የከበረው የፈሪ እና የባሪያ መገለጫው ባህሪው ይሄን ህዝብ የሰጠውን ስልጣን ይዞ ህዝብን ማሰቃየት፣ ህዝብን ማሸማቀቅ፣ ሰዎችን በገንዘብ በቁስ በጥቅም ለያየ ነገሮች ለመግዛትና ለማንበርከክ መሞከር ህዝቡን በእውነትና በፍትህ ልትመራ የተሰጠህን እውነትን ወደ ውሸት ፍትህን ወደ አመፅ፣ ለውጠህ ህዝብን ማሰቃየት ነው የባሪያ መገለጫው። አብይ አህመድ ኢትዮጵያ ውስጥ እየሰራ ያለው በአጠቃላይ ባሪያ ሲነግስ የሚያደርገው ነው። የነገው ትውልድ ተረካቢ ብርቅ ነው። ኤርትራ ውስጥ ሸሸ፣ የባህር አሳ በላው፣ አሳነባሪ በላው፣ በረሃ በላው። የህሉና አደጋ ስትል ግን የህሉና አደጋው ምንጭም አብረህ አስቀምጠው። ንገሩኝ የህሉና አደጋ ምንጩንም በላቸው ጀናተፈረ ዝም ብለው የሰጡን ብቻ ይዛትም በቀቀናቱን ከበቀቀን ባሻ ሲናገር እድሜ ልክ ሸማቂ መሆን አይዋጣም። የተኛውን በሬ ጎስጉሰው ጎስጉሰው አደረጉት አውሬ አለ ባለማ ሲንቆ። የብልጽግና ቡችሎች ኢሳያስን ምን አርግ ነው የሚሉት? አሁንም ማቅናት አስመሰለባቸው እኮ። ኢሳያስ 32 ዓመት ሙሉ እግሩን ሰቅሎ ሸበጡን ተጫምቶ ጸጥ ረጭ አድርጎ እየገዛ የአብይ አገዛዝ ገና በሰባት ዓመቱ መፍረክረክ ጀመረ ብለው አይናቸው ይቀላ ይመስላል። ኤርትራ ውስጥ ዴሞክራሲ ሳይወለድ የሞተው በዶክተር አብይ ምክንያት ሳይወለድን ሳይወለዱ የሞተው ዴሞክራሲ፣ በነፃነት መናገር፣ ሚዲያ የምድር ሲኦል ጎስት ሲቲ አሰብን ጎስት ሲቲ ያደረጋት ኢሳያስ ነው እንጂ ዶክተር አብይ ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። የሰዎችን ጉድፍ ካይናችሁ ላውጣላችሁ ከማለትህ በፊት የራስህን ጉድፍ አጥራ። ሳትጋበዝ ጎረቤት ገብተህ አትቀላሁጥ፣ ድንኳን ሰባሪም አትሆን። በአምባገነኑ አብይ ስር ካለችው ኢትዮጵያ ይልቅ በይሳያስ ስር ያለችው ኤርትራ የተሻለ ነጻነት አላት። ለዚህ ነው ምድር ሶስት ነገር መሸከም አትችልም ይላል። አራተኛውን ደግሞ በጣም ልትሸከመው አትችልም ይላል። እሱ ምንድን ሆና? ባሪያ በነገሰ ጊዜ ይሄ ነው መገለጫ። ባሪያ የከለር መገለጫ አይደለም። ባሪያ ዘር አይደለም። ባሪያ አስተሳሰብ ነው። ባሪያ የበታችነት ስሜት ያለው ነው። ባሪያ ከሰው ይልቅ ጥቅማ ጥቅምን አብልጦ የሚያይ ማለት ነው። ባሪያ ማለት የማይገባውን ያለ አቅሙ ያለ ቦታው ያለ ችሎታው ስልጣን ሲይዝ ማለት ነው። ህብረ ብሔራዊት ኢትዮጵያን ለመገንባት በሚደረገው ጉዞ ውስጥ የአሚኮ ድርሻ ትልቅ እንደሆነ መነሻው አማራ ክልል ይሁን እንጂ አሚኮ እየሰራ ያለው በመላው ኢትዮጵያ ነው። በተለይ ህብረ ብሔራዊት ኢትዮጵያን ለመገንባት በሚደረገው ጉዞ የሌሎችንም አጋዥ አድርጎ እየሰራ ያለው ነገር በጣም ተጠናክሮ መቀጠል። አብይ ሚዲያ ኮርፖሬሽን ወይም በቅጽል ስሙ አሚኮ የሚባለው የቴሌቪዥን ጣቢያ የሚተዳደረው ከአማራ ሕዝብ በተሰበሰበ ግብር ሲሆን የሚያስተላልፈው ግን የኦህዴድን ፕሮፓጋንዳ ነው። የሚመለከተው በማጣቱ ትልቅ ኪሳራ ውስጥ ያለ ድርጅት ነው። ምናልባት በጀት ለመቆጠብ ከኦሮሚያው ኦኤምኤን ጋር ብትዋሃዱ ሳይሻላችሁ አይቀርም። ሀገራዊ ምክክር በመንግስትና በሕዝብ መካከል እምነት እንዲፈጠር ማድረግ ነው። ኢትዮጵያ ውስጥ ምክክር ባህል እንዲሆን ማድረግ ነው። ከህዝብ የምነሱ አንዳንድ ጥያቄዎችንም ጭምር ከማንነቶች ጋር የተያያዙትን አማራን ወክሎ የሚሳተፉ ተወካዮችን እናስመርጣለን። እየተታኮሱ መመካከር አለ እንዴ? ምኞት አይከለከልም። መቼም ማንም ተነስቶ ኃላፊነታችን በመንግስትና በህዝብ መካከል መተማመንን መገንባት ነው ይልልኛል። ሀገራዊ ምክክሩ ሳያልቅ ሀገሪቱ ልታልቅ ነው። ካድሬ እየሰበሰበ የውሎ አበል በማስጨበጥ የሀገሪቱን ችግር እፈታለሁ ብሎ የሚያስብ ኮ ወፈፊው አብይ አህመድ ጓዶች ማን ሊሆን ይችላል? የበታችነት ስሜት ያለው አቅም የሌለው እውቀት የሌለው ስልጣን ሲይዝ አብይ አህመድ እያደረገ ያለውን ነው የሚያደርገው። እንደው ምን አለ ሰካራሙ ስዩም ተሾመ እና በቀደም ብልጽግና ይህንን በል ብሎት ለማንኛውም ነገር ዝግጁ ነኝ ማለት ነው ይላል። አንድ ቡችላ መጀመሪያ ኪሱን ይሙላ፣ በሰው እርዳታ ከመኖር መጀመሪያ ይውጣ፣ ከላዩ ላይ ያለውን ድህነት ያራገ ፖለቲካ ከማብራራቱ በፊት በየቀኑ አዳዲስ ወሬት አዳዲስ ውሸት ኤቭሪ ሲንግል ዴይ እንሰማለን።